በዚህ ሰዓት በዚህ በአሁኑ ሰዓት ማለት ስልሽ ለምሳሌ ከሀገርሽ ከወጣሽ አንድ ዓመት ሆኖሻል፣ ብዙ ነገር አይተሻል ምናምን። አሁን ላይ ምን ቢሆንልሽ ደስ ይልሻል? አሁን ላይ ምንም አይገባኝም፣ ግራ ገብቶ ነው ምንም ምንም በቃ ማለት ነው እና አሁን ላይ ምንም አያስደስተኝም አህሙ ከአንተ ጋር በመሆኔ ደስተኛ ነኝ ትለኛለች ብሎ ጠብቆ ነበር መሰለኝ ፈኪና። እህ ምንም የሚያስደስተኝ ነገር የለም ግራ የተጋባው ስሜት ነው የሚሰማኝ ስትለው፣ ግን በጣም ነው ያዘነው፣ በጣም ነው የከፋው። የኔ ሚስኪን፣ የኔ የዋከምር በጣም ነው ያሳዘነኝ ማለት ነው። ምን አለበት ከአንተ ጋር ስለሆንኩኝ ደስተኛ ነኝ ብትዪው። በነገራችን ላይ እኔም እንደዛ ነበር የጠበኩት። ነገር ግን ፈኪ እንደዛ እያለች ለራሱ ማለት ነው ፈገግተዋል። የምር ከልቧ ነው የምትስቀው ፍልቅልቅናት የምር በጣም እድለኛለች። እንደዛ አይነት ስሜት እየተሰማሽ ምንም ነገር ምንም ምን እንደሚያስደስትሽ እና ምን እንደሚያስከፋሽ ሳታውቂ በዚህ ልክ እንኳ ፈገግ ማለቱ ደስተኛ መስሎ መታየቱ ለራሱ ትልቅ ነገር ነው ማለት። ያው አብዛኞቻችን የኢትዮጵያውያኖች በነገራችን ላይ እንደዛ አይነት ሰዎች ነን ማለት ይቻላል። ለአብዛኛው ሰው በቃ እኔ ከፍቶኝ እኔ ያዘኘ ሌሎችን አላሳዝንም በሚል በቃ ለሰዎች ፈገግ ይላል። ችግሩን ፈገግ ብሎ ማለት ያሳልፋል ምናምን ነገርና የብዙ ሰው እንትን ነው። በነገራችን ላይ እንደዚ አይነት ህይወት የብዙ ሰው ህይወት ነው፣ የፈኪ ብቻ ሳይሆን ማለት ነው። እና በተለይ ደግሞ በአሁን ጊዜ በአሁን ዘመን እውነት በጣም በቃ ምንም አለ አይደለ፣ ለመኖር ለራሱ የሚያስጠላበት ዘመን ላይ ነው ካለ ነው። በግራ ብታዩ በቀኝ በከፊት ብታዩ ከኋላ ምናምን በቃ ሁሉ ነገር ዓለምን ብታይዋት ማለት ነው ብዙ የሚያሳዝኑ ነገሮች እንጂ የሚያስደስቱ ነገሮች የሉም። ነገር ግን ስለ ሁሉም ነገር ደግሞ አልሐምዱሊላ ያለን በቂ ነው። ወይም ደግሞ ያለውን ነገር ደግሞ ካየ ነው የፈጣሪን ስጦታ ካየ ነው የፈጣሪን ኒዕማ ጸጋ ካየ ነው ከቆጠር ነው ደግሞ ከአጣ ነው ወይም ከምናየው አሳዛኝ ነገር ወይ ደግሞ ከደረሰብን አሳዛኝ ከምናሳልፈው አሳዛኝ ምንም ምንም ነገር ያለው ነገር ለኛ በቂያችን ነው እና ስለሁሉም ነገር ደግሞ አልሀምዱሊላ ማለት አለብን። ከምንም በላይ ደግሞ ጤነኞች እስከሆነ ድረስ ማለት ነው። አሰላሙ አሌይኩም ወረሕመቱላ ወበረከቱ። ሰላም እንዴት ናቸው ወደ ቤተሰቦቼ። በነገራችን ላይ ዛሬ ውድ ቤተሰቦች ላመስግናችሁ፣ የምር በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ላይክ ሼር ሰብስክራይብ ለምታደርጉኝ፣ ለምታበረታቱኝ፣ ሀሳብ አስተያየት ለምትሰጡኝ ማለት ነው በጣም አመሰግናለሁ። የሁላችሁንም ኮሜንት አያለው። እርግጥ ነው ያው ኔጌቲቭ የሆነ ኮሜንትም አለ። ያው አልቀየማችሁም፣ እናተም አትቀየሙ። ምክንያቱም የኔ ሀሳብ የኔ ነው። የኔን ሀሳብ ደግሞ የኔ ብቻ ልክ ነው የሚል ሰውም አደለውም እኔ ያመጣሁት ወይንም ደግሞ እኔ እዚህ ጋር የምናገረው ሀሳብ እናንተ መቀበል አለባችሁ፣ ልክ አይደላችሁም ማለት አልችልም። ያው ሁሉም ሰው እንዳመለካከቱ እንዳረዳዱ የራሱ የሆነ አመለካከት አለው እና በዛ አምናለሁኝ። ለማንኛውም እኔ በነገራችን ላይ ልታውቁት የሚገባው ነገር በማንም ሰው ይሁን በዩቱበሮች ነው ብዙ ጊዜ አስተያየት እየሰጠው ቪዲዮ መሰራው እና ልክ እናንተ ኮሜንት ሄዳችሁን የምትጽፉትን የራሳችሁን የሆነ አስተያየት አይደለም። እኔ ደግሞ ዜጋ ምጦች ያወራበታለሁ። ለምን እነዛ ሰዎች ማስተካከል አለባቸው የነገር ነገር ቢስተካከል ብዬ የምለውን ሀሳብ ነው ዜጋ ምጦች የማወራበት። በዛ ላይ ደግሞ እነሱንም ይጠቅማቸዋል፣ ሌሎችም ይማሩበታል ብዬ የምለውን ሀሳብ ነው ብዙ ጊዜ አምጦች የማወራበት እንጂ በነዛ በምሰራባቸው ሰዎች ላይ መጥፎ ነገር አስቤ አንድም ቀን ሰርቼ አላውቅም። እውነት ለመናገር ቪዲዮ በደንብ ማየት ትችላላችሁ፣ ማዳመጥ ትችላላችሁ። መጥፎ ነገር የለውም እና ስለዚህ አይክፋችሁ ለማለት ወዳለው ዝሮ ወደ መጣሁበት ጉዳይ ስገባ አህሙና ፈኪ እንግዲህ ዛሬ እንግዲህ አንዳንድ ጥያቄና መልሶችን ሲጠያየቁ ነበረ፣ ሲጫወቱ ነበረ ያሳለፉትን ከባድና ቀላል የሚባሉ ፈታኝም የሚባሉ ነገሮች እንደዛው እንደዛው ብቻ ያሳለፉትን ነገር እንደዛ እያነሱ እየጠቀሱ ምናምን እየተጨዋወቱ አሳልፈዋል ማለት ነው በዛሬው ቪዲዮ እና እንግዲህ ፈኪ ወደ አዲስ አበባ ከመጣው አንድ አመቴ ነው። በዛ ላይ ሀያ አመት የሚሞላኝ ግንቦት አንድ ነው እያለች ነበረ ለአህሙ ለጠየቃት ጥያቄ ማለት ነው እና ያንበት ተመለከተ በዛው ላይ እንግዲህ ምን ያስከፋሻል? ምን ያስደስትሻል ብሏት ነበረ። እንግዲህ ይህንን ጥያቄ የጠየቀበት የራሱ የሆነ ምክንያት አለው። እኔ ግን ሳስበው እንግዲህ ሀያኛ አመቷን ስትሞላ ሰርፕራይዝ የሚያረጋት ነገር እንዳሰበ ነው እኔ የተሰማኝ ማለት ነው። በዛ ላይ አንድ አመቷን አዲስ አበባ ከመጣች አንድ አመቷን በተመለከተ ብቻ የሆነ ሰርፕራይዝ አስበው መሰለኝ እንደዛ አይነት ጥያቄ የጠየቃት ማለት ነው እና ያው እሷ የሰጠችው ምላሽ ግን አስከፍቶታል። እውነት ለመናገር አህሙን ያስታውቃል፣ ፊቱ አይታችሁት ከነበረ ፊቱን በደንቡ ማለት ነው ከፍቶታል። ምንም የሚያስደስተኝ ነገር የለም በአሁን ሰዓት፣ ግራ የገባው ስሜት ነው የሚሰማኝ ስትል እውነት ለመናገር እንኳን እሱ ለራሱ ደንግጫ አለውኝ። የሳቀ ሁሉ ደስተኛ አይደለም በእርግጥ በተለይ ኢትዮጵያኖች፣ ሀበሾች ብዙ ችግሮችን በውስጣችን ይዘ ነው ነገር ግን ሰዎች እኔ አዝኘ እኔ ከፍቱኝ፣ ሌሎችን ማሳዘን የለብኝም፣ ሌሎችን ማስጨነቅ የለብኝም በሚል ብዙ ሰዎች በፈገግታ ችግሮቻቸውን የሚፈቱ የሚያልፉ ሰዎች ነፍናቸው። እና በአሁን ጊዜ በተለይ በአሁን ዘመን ደግሞ ዓለምን እንደዚህ ቀጥ ብላችሁ ወይንም ደግሞ አስተንትናችሁ ካያችሁ ለራሱ ምንም የሚያስደስት ነገር የለም። እውነት ለመኖር ለራሱ የሚያስጠላበት ዘመን ላይ ነው ያለ ነው እና ከዛ ከዛ አንፃር ለራሱ ያንን ያንን ነገር ነው እኔ ለራሱ እንዳያደረገችኝ እና እውነቷን ነው የብዙዎቻችን ህይወት ወይንም ደግሞ ረ እንደውም እንዳጠቃላይ ማለት ይቻላል። ግን ምንም ማለት አደለም። ያው አንዳንድ ጊዜ ምን አለ መሰላችሁ ያለንን ነገር ደግሞ ስናይ ፈጣሪን ማመስገን ይኖርብናል። ጤንነት የመኖር መብታችን ቢያንስ እኛ ያግኝተናል። ስንቶች አሉ የመኖር መብታቸውን አስኖሩም በሚል በሰዎች ምክንያት እንኳ ህይወታቸውን የሚለጠቁ ኢትዮጵያ ውስጥም ሆነ ከኢትዮጵያ ውጭ አለም ላይ ለራሱ ብዙ ሰዎች በዚህ መንገድ ህይወታቸውን የሚያጡ ሰዎች አሉና እና እነዛን እነዛን ስናይ ደግሞ እኛ ቢያንስ ይተሻለ ላይ ነን፣ ወይም ደግሞ ሰው ጤናውን አጥቶ ሊተኛ ይችላል። ያልጋ ቁራኛ ሊሆን ይችላል፣ ምናምን ብዙ ከኛ የበለጠ ብዙ ፈተና የሚደርስበት ሰው ሊኖር ይችላል እና የእኛ በታች የሆኑትን ደግሞ ስናይ እኛ ያለንበትን ልናመሰግን ይገባል ማለት ነው። ምክንያቱም የአላህን ኒዕማ ጸጋ ካየ ነው ካስተነተን ነው ያለን በቂ ነውና ማለት ነው። ባለን ነገር ደግሞ ማመስገን አለብን። አመስግኑ ጨምረላችኋለሁ ነውና ማለት ነው እና እንግዲህ አህሙ ቢከፋህም እንግዲህ አይዞህ። እውነት እኔ ለራሱ እየጠበኩት ከአንተ ጋር በመሆኔ ደስተኛ ላይ ትለዋለች ብዬ ነበር የጠበኩት ግን አልሆነም እንደዛ እና እንደዛም ሆና ግን ያው በጣም እየሳቀች በፈገግታ ነበር ስታሳልፈ የነበረውና እና በጣም እድለኛ ነሽ እውነት ለመናገር እንደዛ ግራ የገባው ስሜት እየተሰማሽ ለራሱ በፈገግታ ማሳለፍሽ የምር በጣም ደስተኛ ነው የምትመስለው ደግሞ ስትስቅ ማሻላ እና ትልቅ ጸጋ ነው እንደዚህ መሳቅሽ ለራሱ ማለት ነው እና ያው እንግዲህ አህሙ ይሄ ነገር ያሳስበኛል፣ ተዛማ መሆን የለበትም ያሳስበኛል እያለ ነበረ ማለት ነው እና ግራ በገባ ጎንሽ ነው ከእኔ ጋርም ያለሽው፣ ቀኝ ሲገባሽ ከጎኔ እንዳትርቂ እያለት ነበረ። እንግዲህ አህሙ ካሳለፉት ነገሮችም እንግዲህ ብዙ ብዙ ነገሮችን እያነሱ ያው ብዙ ባይባልም ብቻ ከባድ የተባሉትን ነገሮች አንስተው ነበረ እንግዲህ ፈኪም እንግዲህ የኔ በምትለው በምታምነው ሰው መከዳቷ ከአሁን በፊት ያሳለፈችው ነገር ያንን ሰው ቀን በቀን ሰከንድ በሰከንድ እንደምታስታውሰው እና ማለት ያው፣ እውነት አንዳንድ ጊዜ መከዳት የራሴ በምትሉት ሰው መከዳት በጣም ነው የሚያመው። እና ያንን ነገር ስታስታውስ ነበረ እና ሰዎች ሰውን ከመክዳት የምር ፈጣሪ ይጠብቀን ማለት ነው። ትምህርት ውሰዱበት፣ ሰዎችን እንዳትከዱ ማለት ነው። መቼም ቢሆን አይረሷችሁም፣ ይቅር እንኳ ቢሏችሁ ለራሱ ያደረጋችሁትን ነገር ያደረጋችሁባቸውን ነገሮች መቼም አይራሱም ማለት ነው። እና አህሙ ደግሞ ያው እንግዲህ ከፈኬ ጋር በመለያየቱ አሁን ደግሞ አብሮ በመሆኑ በጣም ደስተኛ እንደሆነ ድህራ ደግሞ በጣም ከፍቶት የነበረው ለስራ የያዘው ስልክ እንግዲህ በመጥፋቱ ምክንያት በዛ ሰዓት በጣም ከፍቶ ነበረ። ከዛ ግን አንቺ ሳገኘች በጣም ደስተኛ ነበርኩ እያለ ነበረ እና እንግዲህ አህሙ እውነት አሁን ላይ ከበፊቱ አሁን ላይ በጣም ፍቅር የያዘው ይመስላል። ከነባና እንግዲህ አይለያችሁ፣ ውዴታችሁን ያዝልቅላችሁ። ፈኪም እንግዲህ ይህኔ ከአንቺ